ጤና ይስጥልን ክቡራን ተመልካቾች፣ ተከታዮቼ እንደምሰነበታችሁ። የፈቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች ና ለአውቶሞቲቭ ተማሪዎች ግብት የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ከዚህ ቀደም በለቀኩት ጥያቄ ላይ መልስና ማብራሪያ የምንሰጥበት ፕሮግራም አዘጋጅቼ ይላቸኋለሁ። እስከ መጨረሻው ድረስ አብራችን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። እንግዲህ በዛሬው ፕሮግራማችን የምናየው ከዚህ ቀደም በለቀኳቸው ጥያቄዎች ላይ መልስና ማብራሪያ እንሰጣለን ማለት ነው። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። ወደ መጀመሪያው ጥያቄ ስንሄድ መልካሙን ከመጥፎ ለመለየት የሚያስችልና መጥፎን ችላ ማለት ጥሩ እንድንከተል የሚያበረታታን መገለጫ ነው። ሀ. ስነ ምግባር፣ ለ. ሙያ፣ ሐ. መርህ፣ ውሃ ባህሪ፣ ሁሉም መልስ ነው። አመሰከንዳለን ሰከንዳችን አልቋል። በጥያቄው መሰረት መልሱ በሀሌታ ውሃ ምርጫ ላይ የሚገኘው ስነ ምግባር ነው። ስነ ምግባር መልካሙን ከመጥፎ ለመለየት የሚያስችልና መጥፎን ችላ ማለት ጥሩ እንድንከተል የሚያበረታታን መገለጫ ነው። በተጨማሪም ከሰው ጋር ተግባብቶ ለመኖርና ለመስራት ወሳኝ ነገር ነው። ስለዚህ መልሳችን የሚሆነው በሀሌታ ውሃ ምርጫ ላይ የሚገኘው ስነ ምግባር ነው። ወደ ቀጣይ ጥያቄ ስንሄድ በዝናባማ ወቅት አደጋን ለመከላከል መወሰድ ካለበት የማሸከር ዘዴ ውስጥ የሚመደቡት የትኞቹ ናቸው? ሀ ፊት ለፊት ከሚጓዝ ተሽከርካሪ ርቀትን ጠብቆ መጓዝ፣ ለየዝናብ መጥረጊያ መጠቀም፣ ሀመር ውሃ የተሽከርካሪ ፍጥነት መቀነስ፣ መ ሁሉም መልስ ነው ይላል። አምስት ሰከንድ። ሰከንዳችን አልቋል። በጥያቄው መሰረት መልሱ በመ ምርጫ ላይ የሚገኘው ሁሉም መልስ ነው። አንድ አሽከርካሪ በዝናባማ ወቅት በሚያሽከረክርበት ጊዜ አደጋን ለመከላከል ማድረግ ያለበት የተሽከርካሪውን ፍጥነት መቀነስና ድንገተኛ ቋቋምን ማስወገድ ከፊት ለፊት የሚጓዝ ተሽከርካሪ በበቂ ሁኔታ ርቀትን ጠብቆ መጓዝና የዝናብ መጥረጊያን እንዲሁም ኤሲ ሲስተምን በአግባቡ ማሰራት ወይ ደግሞ መጠቀም ያስፈልጋል ማለት ነው። ስለዚህ መልሱ በመምርጫ ላይ የሚገኘው ሁሉም መልስ ነው። ወደ ቀጣይ ጥያቄ ስንሄድ የመሪ ክፍሎች በነፃነት እንዲንቀሳቀሱ የሚረዳ ክፍል የቱ ነው? ሀ የመሪ ጥርስ ሳጥን፣ ለ አሳሪ ዘንግ፣ ሀመር ውሃ ቤሪንግ፣ መ ቴስቲኒ። አምስ ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በመ ምርጫ ላይ የሚገኘው ቴስቲኒ ነው። የመሪ ክፍሎች በነፃነት እንዲንቀሳቀሱ የሚረዳ የመሪ ክፍል ቴስቲኒ ወይም ደግሞ ቦል ጆይንት እንለዋለን ማለት ነው ስለዚህ መልሱ በመምርጫ ላይ የሚገኘው ቴስቲኒ ነው ወደ ቀጣይ ጥያቄ ስንሄድ ከጊርቦክስ ሀይልን ተቀብሎ ወደ ዲፍረንሻል የሚያቀብልልን ክፍል ምን ይባላል ሃ ፖፕለር ሻፍት ለቮላኖ ሃመርሃ ፕላቶ መሁሉም መልስን ይላል ለዚህም አምስት ሰከንድ ሰከንዳችን አልቋል። በጥያቄው መሰረት መልሱ በሀሌታ ውሃ ምርጫ ላይ የሚገኘው ፕሮፕለር ሻፍት ነው። ከጊርቦክስ ኃይልን ተቀብሎ ወደ ዲፈረንሻል የሚያቀብልልን ክፍል ፕሮፕለር ሻፍት ወይ ደግሞ ትራንስሚሲዮን ይባላል ማለት ነው። ስለዚህ መልሱ ሀሌታ ውሃ ፕሮፕለር ሻፍት ነው። ወደ ቀጣይ ጥያቄ ስንሄድ ፍላጎት፣ መነሳሳትና ማንኛውም ግብ ያለመ የሰዎች ድርጊትን የሚያጠቃልል የማሽከርከር ባህሪ ዘርፍ ሀይ ስሜት ባህሪ ላይ ክሎት ባህሪ ሀመርውሃ አእምሯዊ ባህሪ እመ ሁሉም መልስ ናቸው ይላል። አምስት ሰከንዳ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በሀሌታውሃ ምርጫ ላይ የሚገኝ የስሜት ባህሪ ነው። ፍላጎት፣ አመለካከትን፣ እሴትን፣ መነሳሳትና ማንኛውም ግብ ያለመ የሰዎች ድርጊት የሚያጠቃልል የማሸከር ባህሪ ዘርፍ የስሜት ባህሪ ይባላል ማለት ነው። ስለዚህ መልሱ የሚሆነው በሀሌታው ሀ ምርጫ ላይ የሚገኘው የስሜት ባህሪ ነው። ወደ ቀጣይ ጥያቄ ስንሄድ የሙቀት ኃይልን ወደ ሜካኒካል ኃይል የሚለውጥልን ዳሽ ይባላል። ሀ ጎማ፣ ለሞተር ሐመርሃ ዲፍረንሻል፣ መካምቢዮ አምስት ሰከንዳችን አልቋል። በጥያቄው መሰረት መልሱ በለ ምርጫ ላይ የሚገኘው ሞተር ነው። ሞተር የምንለው ነገር በተለያየ ዘዴ አየርና ነዳጅ ወይም ደግሞ አየርን ብቻ ሲሊንደር ውስጥ በማስገባት በማመቅና ፍንዳታ ወይ ደግሞ የሙቀት ኃይልን በመፍጠር በዛ የሙቀት ኃይል ወይ ደግሞ በዛ ፍንዳታ አማካኝነት የእንቅስቃሴ ኃይል እናገኛለን ማለት ነው። ስለዚህ ሞተር የምንለው ነገር የሙቀት ኃይልን ወደ ሜካኒካል ኃይል በመቀየር ተሽከርካሪው ከቦታ ወደ ቦታ መንቀሳቀስ እንዲችል ይረዳል ማለት ነው። ስለዚህ ሀገራችን በለ ምርጫ ላይ የሚገኘው ሞተር ነው ማለት ነው። ወደ ቀጣይ ጥያቄ ስንሄድ የሞገደኛ አንዳር ፈርጆች የምንላቸው ሀ ግዴለሽነትና የመንገድ ላይ ወይም ደግሞ የመንገድ ዳር ጸብ፣ ለ ትዕግስት ማጣትና ትኩረት አለመስጠት፣ ሀመሯት ተጽዕኖ የማድረግ ትግል መሁሉም መልስ ናቸው አምስት ሰከንዳችን አልቋል። በጥያቄው መሰረት መልሱ በመ ምርጫ ላይ የሚገኘው ሁሉም ነው። ስለዚህ የሞገደኛ አነዳር ፈርጆች የምንላቸው ከሀ ጀምሮ እስከ ሀመር ውሃ ድረስ ያሉት ሁሉም ናቸው ማለት ነው። ስለዚህ መልሱ መ ነው። ወደ ቀጣይ ጥያቄ ስንሄድ ሶስቱ የማሸከር ባህሪያ ዘርፎች የምንላቸው የትኞቹ ናቸው? ሀ ትግስት ማጣት ትኩረት አለመሰት ችኩልነት፣ ለ ስሜት ባህሪ የመገንዘብ ባህሪ የክሎት ባህሪ፣ ሀመሯ ግዴለሽነት የመንገድ ዳልጸብና ችኩልነት፣ መ መልሱ የለሚላል። አምስት ሰከንድ አለን። ሰከንዳችን አልቋል በጥያቄ መሰረት መልሱ በለ ምርጫ ላይ የሚገኘው የስሜት ባህሪ የመገንዘብ ባህሪ ና የክሎት ባህሪ የማሸከር ባህሪያት ዘርፎች ናቸው ማለት ነው ስለዚህ መልሳችን የሚሆነው በለ ምርጫ ላይ የሚገኘው ነው ማለት ነው ወደ ቀጣይ ጥያቄ እንሄዳለን ወደ ቀጣይ ጥያቄ ስንሄድ ኮኔክቲንግ ሮድ ወይንም ቤላ የክራንክ ሻፍትን ክብ ዙር ወደ ፒስተን ቀጥታ ዙር ይቀይርልናል ሀ እውነት ለሀሰት አምስት ሰከንድ አለ ሰከንዳችን አልቋል። በጥያቄው መሰረት መልሱ ሀ እውነት ነው። ክራንክ ሻፍትን ክብ ዙር ወደ ፒስተን ቀጥታ ዙር የሚቀይርልን ኮኔክቲንግ ሮድ ወይ ደግሞ ቤላ የምንለው የሞተራችን ክፍል ነው ማለት ነው። ስለዚህ መልሱ ሀ እውነት ነው። ወደ ቀጣይ ጥያቄ ስንሄድ ሞተር ስናስነሳ ቁልፍ ቢደርብ የሞተሪን ፒኒየን ጥርስ መበላቱ እና የዲናሞ መበላሸትን ያስከትላል። ሀ እውነት ለ ሀሰት አምስት ሰከንዳለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ ሀ እውነት ነው። ሞተር ስናስነሳ ቁልፍ ቢደርብ የሞተሪኖ ኦፒንየን ጥርስ መበላትና የዲናሞ መበላሸትን ያስከትላል ማለት ነው። ስለዚህ መልሳችን የሚሆነው በሀሌታው ሀ ምርጫ ላይ የሚገኘው እውነት ነው ማለት ነው። ስለዚህ ሞተር ስናስነሳ ቁልፍ መደረብ የለብንም ማለት ነው። ወደ ቀጣይ ጥያቄ ስንሄድ ባህሪን ወደ ግብ የማንቀሳቀስ ሂደት ምን ይባላል? ሀ መገንዘብ፣ ለ ዝግጁ መሆን፣ ሐ መር ሀ መረጃ መሰብሰብ መ መነቃቃት። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በመ ምርጫ ላይ የሚገኘው መነቃቃት ነው። ባህሪን ወደ ግብ ለማንቀሳቀስ መነቃቃት ወይም ደግሞ መነሳሳት ከአሽከርካሪው ይጠበቃል ማለት ነው። ስለዚህ መልሳችን የሚሆነው በመምርጫ ላይ የሚገኘው መነቃቃት ነው። ወደ ቀጣይ ጥያቄ ስንል ወደ ላይና ወደ ታች በመጫወት አየርን በማስገባት በማመቅ ኃይል ምትና በማስወጣት በሞተር ውስጥ ከፍተኛ ኃይል የሚፈጥርልን ፒስተን ይሰኛል። እውነት ለሀሰት አመሰከንዳለን ሰከንዳችን አልቋል። በጥያቄው መሰረት መርሱ በሃ ምርጫ ላይ የሚገኘው እውነት ነው። በሲሊንደር ውስጥ ወደ ላይና ወደታች ወደ ታች በመጫወት አየርን መሳብ ወይ ደግሞ ቤንዚል መኪኖች ደግሞ የአየር ነዳጅ ድብልቅን በመሳብ በማመቅ የኃይል ምት በመፍጠርና ጭስን በማስወጣት ሞተር ውስጥ ከፍተኛ ኃይል እንዲፈጠር ያደርግልናል። ይህ ክፍል ፒስተን ይባላል ማለት ነው። ስለዚህ መልሳችን በሃ ምርጫ ላይ የሚገኘው እውነት ነው። ወደ ቀጣይ ጥያቄ ስንሄድ የሞተር ዘይትን ለመቆጣጠር የሚያስችሉን ዲፕስቲክ እና የዳሽቦርድ ዘይት አመላካች መብራት ናቸው። ሀ ሐሰት፣ ለ እውነት። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በለ ምርጫ ላይ የሚገኘው እውነት ነው። ዲፕስቲክ ወይም ሊቤሎ እና የዳሽቦርድ ዘይት አመላካች ወይ ደግሞ ኦይል ፕሬሸር ጌጅ መብራቶች የሞተር ዘይት ለመቋጠር የሚያግዙ ናቸው ማለት ነው። ስለዚህ መልሱ ለ እውነት ነው። ወደ ቀጣይ ጥያቄ ስንሄድ በሚያሽከረክሩበት ወቅት የተሽከርካሪ ፍጥነት የማይወስነው የቱ ነው? ሀ በመንገድ ዳር የሚንቀሳቀሱ መንገደኞች፣ ለ በአካባቢ የሚንቀሳቀሱ የተሽከርካሪ ፍጥነቶች፣ ሀመር ውሃ የአየር ጸባይ፣ መ የአሽከርካሪ ወይንም የተሳፋሪዎች ፆታ እንዳለን ሰከንዳችን አልቋል። በጥያቄው መሰረት መልሱ በመምርጫ ላይ የሚገኘው የአሽከርካሪ ወይንም የተሳፋሪዎች ፆታ ነው። በምናሽከረክርበት ወቅት የተሽከርካሪያችን ፍጥነት ይሄ አይወስንልንም ማለት ነው። ሴት ይሁን ወይም ደግሞ ወንድ ይሁን፣ ዋናው ነገር በተለያዩ አውራ ጎዳናዎች ላይ በምናሽከረክርበት ጊዜ የመንገዱ ሁኔታ ነው የሚወስንልን፣ ወይ ደግሞ የአየር ጸባይ ወይ ደግሞ የአካባቢው የትራፊክ ፍሰት ነው እንጂ የጾታ ሁኔታ እዚህ ውስጥ ከግምት ውስጥ ሊገባ አይገባም ማለት ነው። ስለዚህ መልሳችን የሚሆነው በመምርጫ ላይ የሚገኘው የአሽከርካሪና የተሳፋሪ ጾታ ነው። ወደ ቀጣይ ጥያቄ ስንሄድ ከባድ ማርሽ የሚባሉት ሀ. አንደኛ ሁለተኛና አምስተኛ ማርሾች ለ. አንደኛ ሁለተኛና ሶስተኛ ማርሾች ሐመር ሐ. አንደኛ ሁለተኛና የኋላ ማርሾች ሁሉም መልስ ናቸው። አምስት ሰከንድ አለን። ሰከንዳችን አልቋል። በጥያቄው መሰረት መልሱ በሃመር ውሃ ምርጫ ላይ የሚገኘው ከባድ ማርሽ የምንላቸው አንደኛ ሁለተኛና የኋላ ማርሾች ናቸው ማለት ነው። ስለዚህ በተሽከርካሪያችን ላይ ከባድ ማርሽ የምንላቸው አንደኛ ሁለተኛና የኋላ ማርሾች ናቸው ማለት ነው። ክብሯን ተመልካችን የተከታዮች እንዳያችሁት እንግዲህ ጥያቄዎቹ መልስና ማብራሪያው ይህንን ይመስላል ማለት ነው። በዚህ ላይ እንግዲህ ጥሩ ግንዛቤ እና የረሳችሁትን ነገር ማስታወስ እንደምችሉ ተስፋ አደርጋለሁ ማለት ነው። እነዚህን ጥያቄዎች እንግዲህ በተደጋጋሚ በማየት የተለያዩ መጽሐፎች ሪፈር በማድረግ ከዚህ በፊት የለቀኳቸውን ቪዲዮችን በማየት ሪፈር ማድረግ እና መመለስ ይቻላል ማለት ነው። እንግዲህ በእንደዚህ አይነት ሁኔታ ተለማምዳችሁ ወደ ፈተና ጣቢያ ከሄዳችሁ፣ በቀላሉ ጥያቄዎችን መመለስ እና ማለፍ ትችላላችሁ ማለት ነው። ከዚህ ቀደም እንግዲህ የተለያዩ ቪዲዮችን በለቀቅኩበት ጊዜ እነዛን ቪዲዮች እነዛ ጥያቄና መልሶችን አይተው ተፈትነው ያለፉ ሰዎች በኮመንት ሴሽን ላይ ያስቀመጡልኝ ይገኛሉ። እናንተም እንደምታዩት እንግዲህ ተስፋ አድርጋለሁ። ስለዚህ ከዚህ ቀደም የለቀኳቸውን የጥያቄና መልስ ቪዲዮዎች፣ ትምህርታዊ ስልጠናዎችን በደንብ አድርጋችሁ በማየት ጥያቄዎችን በቀላሉ መመለስ ይቻላል። በዚህ ቻናላችን ላይ የምንነጋገረው ስለ ጥያቄ ስለመመለስ፣ መንጃ ፍቃድ ስለመያዝ፣ ኮምፒውተር ስለማለፍ ጉዳይ አይደለም ተሽከርካሪ ንብረት ስንንቀሳቀስ ምን ያክል አደጋን ተከላክለን ማሽከርከር እንችላለን የሚለውን ነገር ነው ዴቨሎፕ ማድረግ የምንፈልገው ወይ ደግሞ ማወቅ የሚገባን ማለት ነው። ስለዚህ በእንደዚህ አይነት ሴንስ እንድትረዱልኝ እፈልጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ጥያቄ ካለው ኮመንት ላይ አስቀምጡ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ሰላም ቆይኝ።